ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። ዳግም በእለቱ ለሁለተኛ ጊዜም ሰበር ዜናዎችን ይዤ ቀርቤ ያለው፣ በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በኦሮሚያ ወለጋም የአገዛዙ ኃይልን ያስደነገጠ ጥቃት ፈጸሙ። ሁለት ፓትሮል ሙሉ የአገዛዙ ጦር በወለጋም በፋኖ ኃይሎች ዶጋምድ ሲሆን እነ ሽመልስ አብዲሳ ከፍተኛ ድንጋጤ ውስጥ መግባታቸው ተረጋግጠዋል። ዝርዝር መረጃም ይዘንበታል። በሌላ ሌላ በኩል በአማራ ክልል የሚደረገው ውጊያም እንደቀጠለ ነው። አገዛዙ የሚመካበት ኮማንደር በፋኖ በአደባባይ እስከ ወዲያኛው መሸኘቱም ተረጋግጧል። የፖሊስ ጣቢያው በፋኖ ቦምብ ጥቃት መጋየቱም ተረጋግጧል። የአገዛዙ ጦርን ከምሽግ በማስወጣት ከፍተኛ ውጊያም ሲደረግ፣ አገዛዞም በርካታ ሙትና ቁስለኛም አስተናግዷል። አሁን በዚህ ሰዓት ከጎንደር ከጎጃም ከወሎና ከሸዋ እንዲሁም ወለጋም ሰበር የጦር ግንባር መረጃዎች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 ቀዳሚ ወደ አደረግኩት ዘገባ አልፋለሁ። ለከንቲባ አዳነች አበበ ሽልማት ያበረከተው የተቃዋሚ ፓርቲ አመራር የዲስፕሊን እርምጃ ተወሰደበት ተወሰደበት። አዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት በቅርቡ የከተማዋ ከንቲባ ወይዘሮ አዳነች አበበን ምስል በትልቁ አዘጋጅቶ ለከንቲባዋ በሽልማት መልኩ ማበረከቱ ይታወሳል። ሽልማቱን ለከንቲባዋ ካበረከቱት ግለሰቦች መካከል አንደኛው የተቃዋሚ ፓርቲ አመራር በፓርቲው በተላለፈው ትእዛዝ መሰረት የዲስፕሊን እርምጃ እንደተወሰደበት ለሚዲያችን የደረሰው መረጃም ያሳያል። ሽልማቱን ለከንቲባ አዳነች አቤ ማበረከታቸውን ተከትሎ የዲስፕሊን እርምጃም የተወሰደባቸው ግለሰብ የመላው ኢትዮጵያ አንድነት ድርጅት መኢአድ አመራር የሆኑት አቶ ሙሉጌታም አበበ ናቸው። የመኢአድ አመራር የሆኑት አቶ ሙሉጌታም ለከንቲባዋ ሽልማት ማበረከታቸውን ተከትሎ ፓርቲው በእኛ አመራር ላይ የእርማት እርምጃ ማስተላለፉን ለሚዲያችን ያደረሰው መረጃም ያሳያል። የኢህአድ አባላት ደጋፊዎች በፓርቲው አመራር በኩል ለከንቲባ አዳነቻዌ የተበረከተላቸው ሽልማት ምንም በማስመልከት እንደሆነም እንደማያውቁና አመራሩ ለከንቲባ ሽልማት አመራሩ ለከንቲባ ሽልማት ማበረከታቸው ድርጅታችንን አይወክልም፣ የራሳቸው የማሽቀበጥ ስራ ነው ማለታቸውን ሚዲያችን ለጉዳዩ ቅርበት ካላቸው ምንጮች አረጋግጠዋል። የፓርቲው አመራሮችና አባላት የከንቲባም አዳነች ምስል በትልቁ ታትሞ በፓርቲው አመራር አቶ በጌታ በኩል ለከንቲባዋ በሽልማት መልኩ ሲበረከት ማህበራዊ ሚዲያ ሲዘዋወር መመልከታቸውንና ድርጊቱ የድርጅታችን መላ አባላትንና ደጋፊዎችን እንዳስቆጣ አንድ የፓርቲው አባል ለሚዲያችን ገልጿል። የአምራሩ የማሽቃበጥና የጥቅም ፍለጋ ስራ እንጂ የድርጅታችን መገለጫ አይደለም ሲሉም ለሚዲያችን ገልጸዋል። የመላው የኢትዮጵያ አንድነት ድርጅት ከሶስት አስርት ዓመታት በላይ በሰላማዊ ትግል በኢትዮጵያ ፖለቲካ ሲሳተፍ የቆየም ሲሆን ድርጅቱ ከሰሞኑን የፓርቲው አመራር የሆኑት አቶ ሙሉጌታ አበበን ድርጊት ተከትሎም ከአመራርነት ለማገድ ውሳኔ ማሳለፉን ለሚዲያችን ያደረሰው መረጃም ያመላክታል። ከዚህ በተጨማሪም በርካታም አርቲስቶች ለአዳነች አቤቤም ህዝቡን ከርተው ሲያጨበጭቡና ሲያሽቃብጡም ታይተዋል። ቀደምት የነበሩት አመራሮች ከንጉሱ እንኳን ብጀምር እያዩት አላዩትም። ጓድ መንግስቱ ኃይለማርያም ጊዜም እያዩት አላዩትም በኢህአዴግም ጊዜ እያዩት አላዩትም። በዚህ በስድስት አመት ውስጥ ምን አይን ተገኝቶ ነው? ምን አይን ሰጥቷችሁ ነው? በዚች በስድስት አመት ውስጥ ይሄ ሁሉ ፕሮጀክት፣ ይሄ ሁሉ ስራ በምን አይነት መልኩ ነው እንዲ ሊሰራ ይቻለው ቻል ይሆን እንደ ጤፍ ዘርቾት በአበዛውት ደስ ላይ ነበር ያለና አይደለም ቀሌን አይደለም እንደ ጤፍ ዘርቾት። ምክንያቱም የኢትዮጵያ ውስጥ ብዙ ጊዜ የሚወደው ጤፍ ነው። ዘሩም ትንሽ እንጂ ብዙ ጣዕም አላት። ብዙ ፕሮቲን ነገሮች አሉ። ይህ በእንዲህ እንዳለ በምስሉ ላይ እንደምትመለከቱት መብቱንና ግዴታውን ጠንቅቆ የሚያውቀው የኬንያ ሕዝብ በኬንያ ሀገር አንቀጥቀጥ የተባለ የተቃውሞ ሰልፍ እያካሄደ ነው። በኬንያ በቀጠለው ደም አፋሳሽ ግጭት ፖሊስ አስራ ስድስት ሰዎችን ሲገድል በመቶዎች የሚቆጠሩ ተቃዋሚዎችንም ማቁሰሉ ነው የተነገረው። ኬንያ በግብር ጭማሪ ላይ የተነሳው ተቃውሞ ከአመታት በኋላም ዛሬም እንደቀጠለ ነው። ኢትዮጵያ ውስጥ ያለው ሕዝብ ግን ያለ ማቋረጥ የሚደረግበት ን የዋጋ ጭማሪ እንደ መርግ የተጫነበትን የኑሮ ውድነቱን አሜን ብሎ ተቀብሎም እየኖረ ነው። የኢትዮጵያ ህዝብንና የኬንያ ህዝብን ይህን ያክል የተራራቁ እንዲሆኑ ምን አድረጋቸው? ጥያቄውን ለእናንተ ተውን። አሁን በቀጥታ ከአማራ ክልል ወዳገኛቸው አበይትና ሰበር የጦር ግንባር መረጃዎች አልፋል። ፋሽስቱ አገዛዝ ብልጽግና ራያ ቆቦ ኩቢ ቅረንሳን ቅዱስ ጊዮርጊስ ቤተ ክርስቲያንን በመድፋ ወደመ አፋባሀ ምስራቅ አማራ ቀጠና ምኒልክ እዝ ምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር ቁልፍ ይዞታዎች ናቸው ያላቸውን አካባቢዎች ለማስለቀቅና ለመቆጣጠር ጥረት አድርጎ ያልተሳካለት የአገዛዙ ብልጽግና ጦር በዛሬው ዕለት ራያ ቆቦ ምጮ ቢበር በተጠመደ መድፍ ዛሬ 19 2017 ዓመተ ምህረት ንጋት ጀምሮ የገጠር ታዳጊ ከተሞችን ኢላማ ያደረገ ድብደባ እየፈጸመ ያለ ሲሆን ራያ ቆቦ ኩቢ ቅረንሳን ቅዱስ ጊዮርጊስ ቤተክርስቲያንን ሙሉ ለሙሉ በመድፍ አውድሞታል። ንጹሐንን ኢላማ ያደረገው የመድፍ ድብደባ ከቤተክርስቲያን በተጨማሪም ትላንት ሰኔ 18 2017 ዓ.ም አንድ ታዳጊ ህፃን በድሽቃ በከባድ ሁኔታም አቁስሎም የቤት እንስሳቶችንና ንብረትንም ማውደሙ ተረጋግጧል። ንጹሐን ህዝብ ህዝብን ኢላማ ያደረገ የመድፍ ድብደባንም አሁንም ቀጥሎ በርካታ ሰብአዊና ቁሳዊ ኪሳራንም እያደረሰ ይገኛል። ወደ ቀጣዩ ሰበር ዜናችን አልፋለሁ። እነሆ ትላንት እንደ ወትሮ የአገዛዞኑ ፖሊስ ጣቢያ የፋኖ ኃይሎች በቦምብ ሲያጋዩት አመሾ ከ18 10ኛ ወር 2017 ዓ ም ወደ 19 10ኛ ወር 2017 ዓ ም አጥቢያ የፋኖ ኃይሎች የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ከሰም ክፍለ ጦር ነበልባር ብርጌድ ሻለ ደረቅ ሶስት ሻምበል አንድ የፋኑ ኃይሎች ከቀጠናቸው ወደ ምንጃር ሸንኮራ በአልጭ ቀበሌም እንደ አቦ ሸማኔም ተምዘግዝገው በመግባት የከተማዋን ዋና ፖሊስ ጣቢያውን በመታታዊ ሁኔታ በመጠጋት እንደ ዘንዶም እየተሳቡ ከደረሱ በኋላ ቀጥታ በቅጥር ግቢ የካርታ ቁማር ሲጫወቱ የነበረውም የአገዛዝ ወንበር አስጠባቂ ሰራዊት ላይ በኤፍዋን ቦምብ ሲያቀምሷቸው የፋኑ ኃይል የነብር ባልሻለቃ አንድ አንድ ቦምብ ወርዋሪም በብልጽግና ጩኸትና በቦምብ ፍንዳታ ድምፅ እንደ ክላሲካም እያዳመጠና እያዳመጠናም እያጣጠመ ተምዘግዝጎ ሲወጣ ሌሎቹ የፋኖ ኃይሎች የሌላው የብልጽግና ኃይል እገዛ እንዳይመጣም ሽፋን ለመስጠት ሲጠባበቁ የነበሩትን በተፈቀደላቸው ደቂቃም ስራቸውን በተገቢም ፈጽመው ከያቅጣጫው አፈትልከው በመውጣት ወደ ነጻ ቅጥናቸው በሰላም መመለሳቸውን የፋኖ ኃይሎች አስታውቀዋል። በሰዓቱ የብልጽግና ኃይል ሙትና ቁስለኛውን ለማውጣት የፖሊስ ጣቢያውን መብራት ማጥፋቱን የከተማው ኗሪም አረጋ ተደናግጠዋል። ይህ በእንዲህ እንዳለ የፋኖ የነበልባል ብርጌድ ሻለቃም አንድ በቅርብ ርቀት የምትገኝ አረርቲ ከተማ ላይ ሌላ ጀብዶም ሲፈጽም አምሽቷል። ይህ በእንዲህ እንዳለም ወደ ቀጣዩ ሰበር ዜና አልፋለሁ። ሰሜን አማራ በላይ እዝ ራስ አሞራ ውብነት ሶስተኛ ኮር ሰሜን ብርቅዬ ክፍለ ጦር ድል ተቀዳጀ። መረብ መሽጎ የነበረውን አድማ ብተና እንዲሁም ሰላም አስከባሪ ብሎም ራሱን የሚጠራውን የአብይ ወንበር አስጠባቂ የሚሊሻ ስብስብ በዛሬው ዕለት ሐሙስ ሰኔ 19 ቀን 2017 ዓ.ም በፋኑ ኃይሎች የሰሜን ብርቅዬ ክፍለ ጦር አባላት ከበባ በማድረግና ከምሽግ በማስወጣት እንዳራገፉት ነው ተነገረው በዚህም በቁጥር አስር የብልጽግና ኃይል እስከ ወዲያኛው ሲሸኝ ስምንት የቆሰለም 30 የተማረከና ከ50 በላይ የነፍስ ወከፍ መሳሪያ ከብልጽግና ኃይል በመቀበል አኩሪ ጀብዱ መፈጸማቸውን እነሀብት ሀብት ወልዴም አሳውቀዋል። በመጨረሻም የአብዩ ወንበር አስጠባቂ ከነበረው ምሽግ ተጠራርጎም የሞተውንና ቁስለኛውን አንጥባጥቦም ወደ ወቅን እንዲገባ ተገዷል ሲሎም የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለም ኮማንድ ባንደሮም ተቀነደሸም የምስራቅ ጎጃም ዞን የወንጀል መከላከያ ኃላፊም ኮማንደር ዘላለም በደብረ ማርቆስ ከተማ ዋና አደባባይ ሙሉ ሆቴል አካባቢ በሽጉት ተመቶም እንደወደቀም የአካባቢው ነዋሪዎች ለሚዲያችን ገልጸዋል። ኢንስፔክተር ዘላለም ጥላሁን ይባላል። በምስሉ ላይ የምትመለከቱት ለብዙ ዓመታት የደብረ ኤልያስ የፖሊስ አዛዥ ሆኖ ወልዶ ያሳደገውን ማህበረሰብ ሲያሰቃይና ሲያንገላታም ሲዘርፍ የኖረ አያሌ የንጹሐን እንደምናም እንባም ሲያፈ ፈስ የኖረም ግለሰብ ነው። ለኦሮሞማው የብልጽግና ቡድን ስርዓት ተገርዶ የወረዳውን ማህበረሰብ ሲያሰቃ የነበረም ግለሰብ እንደነበረም የአካባቢው ነዋሪዎች ይናገራሉ። የክፋት ተልእኮ በዚህ ሳይወሰን አለም በቃኝ ብለው ከጫካ የወደቁ የብሔረ ብፁዓን አጼ መልአክ ስላሴም አንድነት ገዳም ገዳምን ያስወደመም መነኮሳቱን ህፃናትን ያስፈጀም የብልጽግና አገልጋይ ሎሌም የነበረ ሰው ነው። አሁንም የምስራቅ ጎጃም ዞን የፖሊስ ደን ነት በመሆን አያሌ ንጹሐንን ያስረሸነ ያሳገተና ያሳፈሰ ባንዳ ነበር ሲሎ የአካባቢው ነዋሪዎች ይገልጻሉ። እነሆ በዛሬው ዕለት ማለትም በቀን 192017 ዓ ም ከረፋዶም አምስት ሰዓት ገደማ በደብረ ማርቆስ ከተማ ሙሉ ሆቴል አካባቢ ፋኖች በሰሩት የተጠናም ረቂቅ ኦፕሬሽን እርምጃም ተወስዶበት ህይወቱን ማጣቱ ነው የተነገረው። የንጹሐን ደም የእሳት ጎርፍ ሆኖ ፈጀው ሲሎ የአካባቢው ነዋሪዎች ገልጸዋል።

በሌላ ሰበር ዜናችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀኔራል ጉባን ተባተ ኮር ጣና ግላውዲዮስ ክፍለ ጦር ድል መቀዳጀቱን አስታወቀ። ሜጀር ጀኔራል ጉባን ተባተ ተወርዋሪ ክፍለ ጦር ከልጫም እስከ ግላውዲዮስ እና አርብ ገበያ ባደረገው ውጊያም ጣና ግላውዲዮስ ክፍለ ጦር ተወርዋሪ ክፍለ ጦርን ለማገዝ ከግላውዲዮስ ቴሌም እስከ ሽሜ ማርያም ድረስ አውደ ውጊያ ተፈጽሟል። ሁለቱ ክፍለ ጦሮችን በቅንጅት መልካም ግዳጅ ፈጽሟል ሲሉም የፋኖ ኃይሎች አስታውቀዋል። የአገዛዙ ዕድሜ አራዛሚ ወታደሮች አላማውን ያልጠበቀ ከባድ መሳሪያ ተኩሱን የፈጸሙ ሲሆን ካደረባቸው ፍርሃት መርበትበት የመነጨ እንደሆነም በሚገባ ተመልክተናል፣ ሲሎም የፋኖ ኃይሎቹ አስታውቀዋል። ይህ በእንዲህ እንዳለም ሰበር መረጃ ከወለጋ ተሰምቷል። ሁለት ፓትሮል አድማ ብተና፣ የኦህዴድ ካድሬም በወለጋ ፋኖ ተመታ። ይህ ወለጋ ፋኖ ዛሬ 19 2017 የሽመልስ አብዲሳ አድማ አድማ ብተና ኃይል በሁለት ፓትሮል ካሬዎችን አጅቦም ከጌዳ ወደ ነቀምቴ ሲሄድ ልዩ ቦታው ድቾ ከሚባል ቦታ ላይ በተርቦቹ ተመቷል ሲል ፋኖ ዲያቆን ክንዱ ለሚዲያችን ገልጿል። በዚህም ከፍተኛ ድንጋጤም አካባቢው ላይ ተፈጥሯል። ይህ በእንዲህ እንዳለ በጎንደር መተማ በርካታ ሁነቶች ተፈጥሯል። ከዚህ ጋር በተያዘ ከጣና ሚዲያ ጋር ቆይታ ያደረገው አርበኛ ቴዎድሮስ ከበደ በርካታ ማብራሪያዎችን ሰጥቷል። አማራ ፋኖ ካራ ክፍለ ጦር ቃል አቀባዩ ጋር የተደረገውን ቆይታ እንድታደምጡ ጋበዝ ናችሁ። አድምጠን እንመለስ። የመተማ ኮሪደር ከቀናት ወዲህ ከፍተኛ ትኩሳት ሆኖ የሰነበተበትን ምክንያትና የተካሄዱ እንቅስቃሴዎችን የፋኖ መሪው ለጣና ቴሌቪዥን ተናግሯል። እንቅስቃሴው ከሰኔ 13 ቀን 2017 ዓ ም ነው የጀመረው የሚለው የአማራ ፋኖ ካራ አማራ ክፍለ ጦር የሚዲያና ኮሚኒኬሽን ኃላፊ አርበኛ ቴዎድሮስ ከመተማ ደቡብ አቅጣጫ ፎርገና ተብሎ በሚጠራው አካባቢ የተለያዩ እንቅስቃሴዎች ተከስተዋል። እኛ ከግንቦት 14 ጀምረን ለአንድ ወር ያህል የአካባቢው አርሶ አደር ወደ እርሻ ስራው እንዲመለስ ስንቀሰቅስና ወደ ስራ እንዲገባ ስናደርግ ቆይተን ነበር። ይህን የተመለከተው የአማራ ህዝብ ጠላት የሆነው ብልጽግና የአማራን አርሶ አደር ከማሳው እያሳደደ የሚገድል ጽንፈኛ ኃይል አሰማራ ብሏል። አርበኛ ቴዎድሮስ አክሎም በ2011 ዓ ም የቅማንት ኮሚቴ የሚባለው ጽንፈኛ ኃይል ያደራጀው ሚልሻ ያደረሰው ጉዳት ይታወሳል። ያ ኃይል ነው አሁንም ከብልጽግና ሰራዊት ጋር ሆኖ ከፎርገና ወደ ሽመለጋሪያና ጋርያና ቱመት ገብቶ የአማራርሱ አደረርሻ ላይ በነበረበት እያሳደዱ የገደሉት ብሏል። የጽንፈኛ ኃይል 600 ታጣቂውን ይዞ ከብልጽግና በተበረከተለት ከጭልጋ ከሰራባ ከጩንጮ ከጋላጋባ ከትክል ድንጋይና ከመቃ ተነስቶ በኮኪት በመተማና በሽመልጋሪያ በኩል በሦስት አቅጣጫ ገብቶ ከፍተኛ ኪሳራ ድርሷል ሲል ለጣና ቴሌቪዥን ተናግሯል። ይህ ጥቃት ከመፈጸሙ ከቀናት ቀደም ብሎ የመተማ ከተማ ከንቲባ አቶ ሀብቴ ሕዝብን ሰብስበው ከዚህ በኋላ ፋኖ ስጋት አይሆንብንም፣ ለፋኖ ተመጣጣኝ ኃይል አዘጋጅተንለታል ብለው መናገራቸው ይታወሳል። በከንቲባው ንግግር ለፋኖ የተዘጋጀው ተመጣጣኝ ኃይል የተባለው ይህ ጽንፈኛ የቅማንት ኮሚቴ አሰለጠነው ሚልሻ ነበር ሲል አርበኛ ቴዎድሮስ ገልጿል። እንግዲህ ሰሞኑን ከሰኔ አስራ ሶስት ሁለት ሺህ አስራ ሰባት ዓመተ ምህረት ጀምሮ በመተማ ደቡብ አቅጣጫ ፎርገና ተብሎ በሚጠራው አካባቢ የተለየ እንቅስቃሴዎች ተከስተዋል። ከዛ በፊት እኛ በግንቦት አስራ አራት ጀምረን ለአንድ ወር ያህል ገበሬው በአካባቢው መቶ እርሻ እንዳርስ ቅስቀሳዎችን በሚዲያ በአካል ተገኝተን ቅስቀሳዎችን እናድርግ ቆይተናል። በዚህ የተበሳጨው የአካባቢ የብልጽግና ኃይልና በፌዴራል ደረጃ ደግሞ ወታደራዊና ፖለቲካዊ ታክቲኮች ተብሎ በተነደፉ አንደኛ ፖለቲካዊ ታክቲኩ አካባቢው እርሻው ሳይታረስ ገድሞ የአካባቢው ገበሬ እርሻ አልባ እንዲሆን በኢኮኖሚ በለት ቤጣም በአመት ጥቅም የተቸገረ እንዲሆን ነው። ሁለተኛ ወታደራዊ ታክቲካ የነበረው አሁን የክረምቱ ብልጽግና ኢህአዴግ በፌደራል ደረጃ የመደበው ምንድን ነው? በአካባቢው እንግዲህ እንደምታውቀው በሁለት ሺ አስራ አንድ የነበረውን ታሪክ ዓለም ያውቀዋል። የቅማንት ኮሚቴ የሚባል ጽንፈኛ ሀይልና በሱ በስሩ ያደራጃቸው ሚንሻዎች ነበሩ ከነዛ ሚንሻዎች ጋር የክልሉ ብልጽግና ጽህፈት ቤት ጸጥታ ሀይል ጋር በመቀናጀት እዚህ ቶርገና የሚባል አካባቢ ወደ ትውመት እና ሽመለ ጋራ የሚባል አካባቢ እነዛን የጭንፈኛ የቅማንት ኮሚቴ ሚኒሻ የሆኑ ሀይሎችን ጥይቶችን፣ መሳሪያዎችን በመስጠት ወደ አካባቢው ገብተው የጠመደውን እርሻ ላይ ያለውን የአማራን ገበሬ በማባረር አካባቢውን እንደዚሁ ወደ ግጭት የመቀየርና ያው ፋኖ እና ይሄ የጭንፈኛው የቅማንት ኮሚቴ ሚኒሻ እርሱ በርሱ ይገጥማል። መንግስት እንግዲህ ከደጅ ሁነን ሳቱን ሞቃለን የሚል እቅድ ሲንቀሳቀስ የቆየ ይሄ እንቅስቃሴያቸው ደግሞ እኛም አስቀድመን ስላወቅ ነው። አሁን በሰኔ አስራ ሶስት ሁለት ሺ አስራ ሰባት ይሄ ስንተኛ ሀይል ከጭጋ ከሸራባ ከጨንጮቅ ከጋላጋባ ከትክልድንጋይ ከሮቢት ከመቃ ጠውጣቶ የመጣ ሀይል ነው። በቁጥር ስድስት መቶ እንደሚደርስ መረጃው አለን። ይሄ ሀይል በሶስት አቅጣጫዎች ተከፋፍሎ ገብቷል። አንደኛው በኮኪት በሚባለው ዳስኩንዶ፣ ሁለተኛው በመተማነው። ሶስተኛው ደግሞ ወደ ሽመለ ጋራ የሚባል አካባቢ ገብቶ የአማራ ገበሬዎችን እርሻ እያስፈታ ሞፈር ቀንበር እየተነበረ ማባረር ጀምሯል። በዛ አስራ ሶስት አባሯል። በአስራ አራት በቀጥታ የአማራ ፋኖ ከአር አማራ ክፍለ ጦር በአካባቢው ሁለት ብርጌድ ሀይሏን በመስደድ በእጅጉን ተዋጊና ጠንካራ የሆኑ ሰራዊቶቿን በመስደድ ይህ የቅማንት ኮሚቴ ሚኒሻ የሆነ ከብልጽግና ጋር ግንባርና ህብረት የፈጠረ ሀይል አብ አካባቢ ለቆ እንዲወጣ በማድረግ የቅማንት ወንድሞቻችንን ተረብሸው እንዳይወጡ ገብተው እንዲያርሱ በማድረግ የአማራውም ተመልሶ ገብቶ እንዲያርሱ በማድረግ አሁን አካባቢ አረጋግጠናል። ነገር ግን ደግሞ የእግዚአብሔር አምላክ ፍቃድ ሆኖ ከሶስት ቀን በፊትም መቃ ተብሎ በሚሰራው አካባቢ በክልሉ አድማ በታይ ላይ የደረሰውን ውድመትና እልቂት አይቶ እንግዲህ አካባቢው ያለው የብልጽግና ሀይልም ቅማንት የቅማንት ጽንፈኛ የቅማንት ኮሚቴ ሚኒሻዎችና ፋኖ በረሃ ላይ ስለሚገጥሙ ከአሁን በኋላ ሰላማችን አግኝተናል ብሎ የመተማ ከተማ አስተዳደር አስተዳደር ከንቲባ አቶ ሀብቴ ህዝብ ሰብስቦ ካቢኔዎችን ሰብስቦ ካሁን በኋላ እንግዲህ ፋኖ ነው ስጋታችን አይደለም፣ እሱን የሚጠብቅልን የቅማንት ኮሚቴ ሚሊሻዎችን አምጥተናል፣ ትይት ሰተናል ና ካሁን በኋላ ስራችን እንሰራለን ብለው እስከ መናገር ደረጃ ደርሰዋል። እንግዲህ እርስ በርሳቸውም እኛ ሊያባሉ ሲያስቡን፣ እርስ በርሳቸውም የሚበላሉበት ነገር መቃላይ ከሶስት ቀን በፊት ተከስቷል እና አሁን የአማራ ፋኖ ካራማራ ክፍለ ጦር በየአካባቢው እየተንቀሳቀሰች ገበሬው ወደ እርሻው እንዲመለስ እያደረገ